መጻፈ ነገስት ቀዳማዊ ምዕራፍ 14 በዚያም ወራት የኢዮርብአም ልጅ አብያ ታመመ ኢዮርብአም ሚስቱን ተነሺ የኢዮርብአም ሚስት እንደሆንሽ እንዳትታወቂ ልብስ ለውጪና ወደ ሴሎ ሂጂ እነሆ በዚህ ህዝብ ላይ እንድነግስ የነገረኝ ነብዩ አኪያ በዚያ አለ በእጅሽም አስር እንጀራ አንጎቻዎች አንድ ምንቸት ማሪዘሽ ወደ እርሱ ሂጂ በልጁም የሚሆነውን ይነግርሻል አላት የኢዮ አርባም ሚስት እንዲሁ አደረገች፣ ተነሳም ወደ ሲሎ ሄደች፣ ወደ አኪያም ቤት መጣች። አኪያም ስለመሸ ምገሉ አይኖቹ ፈዘው ነበር እና ማየት አልቻለም። እግዚአብሔርም አኪያን፣ እነሆ ስለታመመው ልጇ ትጠይቅ ዘንድ የኢዮ አርባም ሚስት ትመጣለች። ሌላ ሴት መስላ ተሰውራለችና፣ በገባሽ ጊዜ እንዲህና እንዲህ በላት አለው። እርሷን በደጅ ስትገባ አኪያ የእግሯን ኮቴ ሰማም፣ እንዲህም አለ የኢዮር በአም ሚስት ወይ ግቢ ስለምንስ ሌላ ሴት መሰልሽ እኔም ብርቱ ወሬ ይዤ ተልክልሽ አለው ይጂ ለኢዮር በአምን እንዲህ በየው የእስራኤል አምላክ እግዚአብሔር እንዲህ ይላል ከህዝብ መካከል ለይቼ ከፍ አድርጌ ነበር በህዝቤም በእስራኤል ላይ አለቃ አድርጌ ነበር ከዳዊትን ቤት መንግስቱን ቀድጄ ሰጥቼ ነበር ነገር ግን በፍጹም ልቡ እንደተከተለኝ በፊቴም ቅን ነገር ብቻ እንዳደረገ ትእዛዜንም እንደጠበቀ እንደ ባሪያዬ እንደ ዳዊት አልሆንክም። ከአንተም አስቀድመው ከነበሩት ሁሉ ይልቅ ክፉ ሰራ። ታስቆጣኝም ዘንድ የሄደ ሌሎችን አማልክትና ቀልጠው የተሰሩትን ምስሎች አደረገ። ወደ ኋላ ጣልከኝ። ስለዚህ እነሆ በኢዮርብዓም ቤት ላይ መከራ እመጣለሁ። ከኢዮርብዓምም በእስራኤል ዘንድ የታሰረውንና የተለቀቀውን ወንድ ሁሉ እቆርጣለሁ። ሰውም ፋንድያን እስኪጠፋ ድረስ እንደሚጠርግ እኔ የኢዮርብዓምን ቤት ፈጽሜ አጠርጋለሁ። ከኢዮርብዓምም ወገን በከተማይቱ ውስጥ የሞተውን ውሾች ይበሉታል፣ በሜዳውም የሞተውን የሰማይ ወፎች ይበሉታል እግዚአብሔር ተናግሯልና። እንግዲህ ተረስተሽ ወደ ቤትሽ ሂጂ። እግርሽም ወደ ከተማ በገባ ጊዜ ልጁ ይሞታል። እስራኤልም ሁሉ ያለቅሱለታል ይቀብሩትማል። በእስራኤል አምላክ በእግዚአብሔር ዘንድ በኢዮርብዓምን ቤት በዚህ ልጅ መልካም ነገር ተገኝቶበታልና። ከኢዮርብዓምም እርሱ ብቻ ይቀበራል። እግዚአብሔርም ደግሞ በእስራኤል ላይ ንጉስ ያስነሳ፣ እርሱም በዚያ ዘመን የኢዮርብዓም ቤት ያጠፋል። በዚያ ጊዜም ሸንበቆ በውሃ ውስጥ እንደሚንቀሳቀስ እግዚአብሔር እንዲሁ እስራኤልን ይመታል። እግዚአብሔርም ያስቆጡ ዘንድ የማምለኪያ አጸር ተክለዋልና ለአባቶቻቸው ከሰጣቸው ከዚች ከመልካሚቱ ምድር እስራኤልን ይነቅላል፣ በወንዙም ማዶ ይበትናቸዋል። ስለ በደለው እና እስራኤልንም ስላሳተበት ስለ ኢዮርብዓም ኃጢአት እስራኤልን ይጥላል። የኢዮርብዓም ሚስ ሚስተነስታ ሄደች ወደ ቴርሳ መጣች፣ ወደ ቤቱ መድረክ በገባች ጊዜ ልጁ ሞተ። በባሪያውን በነቢዩ በአኪያ እንደተነገረው እንደ እግዚአብሔር ቃል እስራኤል ሁሉ ቀበሩት፣ አለቀሱለትም። የቀረውም የኢዮርብዓም ነገር እንዴት እንደተዋጋ እንዴትም እንደነገሰ ነው በእስራኤል ነገስታት ታሪክ መጽሐፍ ተጽፏል። ኢዮርብዓምም የነገሰበት ዘመን 22 ዓመት ነበር። ከአባቶቹም ጋር አንቀላፋ፣ ልጁም ናዳ በፋንታው ነገሰ። የሰለሞንም ልጅ ሮብዓም በይሁዳ ነገሰ። ሮብዓምም ንጉሥ በሆነ ጊዜ የ41 ዓመት ጎልማሳ ነበር። እግዚአብሔርም ስሙን ያኖርባት ዘንድ ከእስራኤል ነገድ ሁሉ በመረጣት ከተማ በኢየሩሳሌም 17 ዓመት ነገሰ። የእናቱም ስም አማ ነበር፣ እርሷም አሞናዊት ነበረች። ይሁዳም በእግዚአብሔር ፊት ክፉ ሰራ። አባቶቻቸውም ከሰሩት ሁሉ ይልቅ አብዝተው በሰሩት ኃጢአት አስቆጡት። እነርሱም ደግሞ ከፍ ባለው ኮረብታ ሁሉ ላይ ቅጠሉ ከለመለመ ዛፍ በታች መስገዛዎችና ሐውልቶችን የማምለኪያ ጸዶችንም ለራሳቸው ሰሩ። በምድርም ውስጥ ሰዶማውያን ነበሩ። ከእስራኤልም ልጆች ፊት እግዚአብሔር ያሳደዳቸውን የአሕዛብን እርኩሰት ሁሉ ያደርጉ ነበር። ሮብአምን በነገሰ በአምስተኛው ዓመት የግብፅ ንጉሥ ሺሻቅ በኢየሩሳሌም ላይ መጣ። የእግዚአብሔርን ቤት መዛግብትንና የንጉሥ ቤት መዛግብትን ወሰደ፣ ሁሉንም ወሰደ። ሰለሞንም የሠራውን የወርቁን ጋሻ ሁሉ ወሰደ። ንጉሱም ሮብአም በፋንታው የናስ ጋሾችን ሠራ። የንጉሱንም ቤት ደጅ በሚጠብቁ በዘበኞች አለቆች እጅ አኖራቸው። ንጉሱም ዘወትር ወደ እግዚአብሔር ቤት ሲገባ ዘበኞች ይሸከሟቸው ነበር፣ መልሰውም በዘበኞች ቤት ውስጥ ያኖሯቸው ነበር። የቀረውም የሮብአም ነገር ያደረገውም ሁሉ በይሁዳ ነገስታት ታሪክ መጽሐፍ የተጻፈ አይደለምን? በዘመኑም ሁሉ በሮብአምና በኢዮርብአም መካከል ሰልፍ ነበር። ሮብአምም ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ከአባቶቹ ጋር ተቀበረ። ልጁም አብያም በፋንታው ነገሰ።